በካምብሪጅ የሕዝብ ጤና መምሪያ ስር ወደሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና በደህና መጡ። ከተልዕኳችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰጡር ሴቶች የጥርስ ሕክምና ተደራሽነትን ማሳደግ ነው። የጥርስ ሐኪሙ የጥርስ ሙሌት ሕክምናው የተሳካ ነበር ብለዋል። የአፍ ጤንነት እንክብካቤሽን በቤት ውስጥም ቀጥይበት። አመሰግናለሁ ማርሊና፣ እንዳልሽኝ አደርጋለሁ። በጨቅላ ሕፃናት ላይ ስለሚደርስ የጥርስ መበስበስ ሰምቻለሁ እና እሱም እያሳሰበኝ ነው። በልጄ ላይ የሚደርስ የጥርስ መቦርቦርን እንዴት መከላከል እችላለሁ? መጨነቅሽ ማሰብሽ ትክክል ነሻራን። የጨቅላ ሕፃናት የጥርስ መበስበስ ጉዳይ የተለመደ ነው። ይሁንና በትክክለኛ የጥርስ ንጽህና አያያዝና አጠቃቅ አጠባበቅ እሱንም መከላከል ይቻላል። የችግሩ ዋናዎቹ መንስኤዎች የአፍ ንጽህና ጉድለትና ለስኳር ምግቦችና መጠጦች መጋለጥ ናቸው። ጥሩ የአፍ ንጽህና ልምዶችን ከልጅነት አንስቶ ማስጀመር ለልጆች የጥርስ ጤንነት ወሳኝ ነው። የልጄ ጥርስ ጤናማ ሆኖ እንዲቆይ ለማድረግ ምን እርምጃዎችን መውሰድ አለብኝ? ሕፃኗ ገና ምንም ጥርስ በሌላት ወቅት ጎዝ፣ የነጠላ ጨርቅ ወይም ለስላሳ ጨርቅ እና ውሃ በድዷ ላይ በማድረግ መጠቀም መጀመር ትችያለሽ ይህ ማንኛውንም የወተት ቅሪት ከአፏ ውስጥ ለማስወገድና አፏን ለማጽዳት ይረዳል አፏን የማጽዳት ሂደትም ልጅቷን ምቾት እንዲሰማት ያደርጋታል ይህም ጥርሷን ማብቀል በምትጀምርበት ጊዜ የሚጠቅማት ይሆናል ስለ ሂደቱ ጥቂት በተግባር ላሳይሽ እስኪ እጅሽን ትታጠቢያለሽ ትንሽ የጎዝ ቁራጭ ወስደሽ ለብ ባለ ውሃ ውስጥ ንከሪው የረጠበ እጅ ውሃ የሚንጠፈጠፍ አለመሆኑን አረጋግጪ። የታችኛውን ከንፈሯን በቀስታ ወደታች ሳፕ ሳብ በማድረግ ወይም አገጯን በቀስታ በመንካት የልጅሽን አፍ ቀስ አድርገሽ ክፈችላት። የረጠበውን ጎዝ በጠቋሚ ጣትሽ ላይ ጠቅለሹ። የልጅሽን ድድ ላይ ቀስ ብለሽ ጠራጊው። ሁሉንም የድድ ቦታዎች ከላይና ታች መጸዳታቸውን ለማረጋገጥ ቀስ ባለና በክብ እንቅስቃሴዎች በመዳሰስ ተጠቀሚ። ያንን በፍጹም አስቤው አላውቅም ነበር። ሌላስ ማወቅ ያለብኝ ነገር አለ? በእርግጥማ ለልጅሽ ከመስጠትሽ በፊት አንድን ፓሲፋየር ወይም የእንጀራ እናት ወደ አፍሽ ውስጥ አታስገቢ፣ ምክንያቱም ባክቴሪያ ሊያስተላልፍ ይችላል። እንደዚሁም ፓሲፋየርን በማር በሽሮፕ ወይም በሌሎች ጣፋጭ ውስጥ ፈጽሟም አትንከሬው። እነዚህ ልምዶች ስኳርና ባክቴሪያን ወደ ልጅሽ አፍ ሊያስገቡ ይችላሉ። አመሰግናለሁ ማርሊና፣ የልጄን ጥርሶ ጤናማነት ለመጠበቅ የበለጠ ዝግጁ እንዲሁ ሰማኛል። ጥሩ እየሰራሽ ነው ሻረን። በተከታታይ እንክብካቤና ጥቂት ጥንቃቄዎች ለልጅሽ ህይወት ዘመኗ ጤናማ ፈገግታ እንዲኖራት ለማድረግ ምርጥ ጅማሮ ይሰጣታል። ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን ሀብቶችን እና የሪፈራል መረጃዎችን የሚታግኝበትን ድረገጻችንን እንዲት ጎበኝ እንጋብዝሻለን። አንቺን ለመደገፍ እንሆን አለን። ስለዚህ በቀጥታ በዚህ አገናኝ የአውቲስ መባ እስኪያምብረ ቦይ ኦረድ በኩል ከኛ ለመድረስ ነጻነት ይሰማሽ። ተባብረን ዘላቂ ለውጥ እፍጠር። አንድ ፈገግታ በአንድ ጊዜ እናስችልክ።